በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 14 ቀን በዚች ቀን ዳግመኛ የቁስጥንጥንያ ንጉሥ ቴዎደሲዮስ ልጅ የቅዱስ ገብረ ክርስቶስ የእረፍቱ መታሰቢያ ነው። ይህም ቴዎደሲዮስ እግዚአብሔርን የሚፈራ ነው። ሚስቱም በጎ የምትሰራ እግዚአብሔርንም የምትፈራ ናት። ስሟም መርኬዛ ነው። እነርሱም ልጅ ስለሌላቸው ያዝኑ ነበር። ወደ ኢየሩሳሌም ሄደው ስለትን ተሳሉ። ቸር መሓሪ ወደ ሆነ እግዚአብሔርም ለመኑ። እርሱም ልመናቸውን ተቀብሎ ይህን የአማረ ልጅ ሰጣቸው። ስሙንም አብደል መሲህ ብለው ሰየሙት። ትርጓሜውም ገብረ ክርስቶስ ማለት ነው። የቤተ ክርስቲያንን ትምህርት ሁሉ የስጋዊንም ትምህርት አስተማሩት። አድጎ በጎለመሰም ጊዜ የሮሚያውን ንጉሥ ልጅ አጭተው እንደ ሥርዓቱ አጋቡት። ከሌሊቱ እኩሌታም በሆነ ጊዜ ሙሽራው ገብረ ክርስቶስ ተነስቶ ወደ ሙሽራይቱ ገባ። እጇንም ይዞ ከእርሷ ጋር ቃል ኪዳን አደረገ። ከዚያም የሃይማኖት ጸሎት በአንድ አምላክ እናምናለን የሚለውን እስከ መጨረሻ ጸለየ። የተሞሸረበትንም ልብስ ከላዩ አውልቆ የግምጃ ልብስን ለበሰ ወደ ሙሽሪቷም ሂዶ ራሷን ሳማት እንዲህም እያለ ተሰናበታት እግዚአብሔር ከአንቺ ጋር ይኑር ከሰይጣን ስራ ሁሉ ያድንሽ እርሷም አልቅሳ ጌታዬ ወዴት ትሄዳለህ ለማንስ ትተወኛለህ አለችው እርሱም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 የዓመት መንገድ ወደሚሆን አርማንያም እስከሚደርስ ከእነርሱ ጋር ተጓዘ። ነግቶ ወደ ሰርጉ አዳራሽ አባትና እናቱ በገቡ ጊዜ ሙሽራውን ልጃቸውን አላገኙትም። ሙሽሪትንም ልጃችን ወዴት አለ ብለው ጠየቋት። እርሷም እንዲህ አለቻቸው በሌሊት ወደ እኔ ገባ፣ መሃላን አማለኝ ከእኔ ጋር ቃል ኪዳን አደረገ። ራሴንም ስሞኝ ከእኔ ዘንድ ወጣ። እኔም እያለቀስኩ ብቻዬን አደርኩ። ነገር ዋንም ሰምተው ወድቀው በመጮህ ታላቅ ልቅሶን አለቀሱ። በዚያችም ጊዜ በሀገሮች ውስጥ ሁሉ ልጁን ገብረ ክርስቶስን ይፈልጉት ዘንድ ንጉሱ አምስት መቶ አገልጋዮቹን ላከ። ለድሆችና ለምስኪኖችም ምጽዋት አድርገው የሚሰጧቸውን ብዙ ገንዘብን ሰጣቸው። ገብረ ክርስቶስ ግን በእመቤታችን በቅድስት ድንግል ማርያም ስም በአርማኔ አገር በተሰራች በአንዲት ቤተ ክርስቲያን ደጅ የሚኖር ሆነ። አባቱ የላካቸውም ሁለቱ አገልጋዮች ከዚያ ደርሰው ስለ እርሱ መረመሩ ግን ወሪያውን ማግኘት ተሳናቸው። ለድሆችም ምጽዋትን ሰጡ። እርሱም ከድሆች ጋር ምጽዋትን ተቀበለ። በዚያችም አስራ አምስት ዓመት ከኖረ በኋላ እመቤታችን ቅድስት ድንግል ማርያም ለአንድ ቄስ ተገለጸችለት። ቦታውንም አመልክታ እንዲህ አለችው የእግዚአብሔር ሰው ገብረ ክርስቶስን ይዘህ ከቤተ ክርስቲያን ውስጥ አስገባው፣ ከውጭ አትተወው። ቄሱም እመቤታችን እንዳዘዘችው አደረገ። ከዚህም በኋላ የተመሰገነ ገብረ ክርስቶስን በሌሊት ተነሳ፣ ከእመቤታችንም ስዕል ፊት ቆሞ ጸሌ፣ እንዲህም አላት። እመቤቴ ሆይ የተሰወረ ስጋዬን አንቺ ለምን ገለጥሽ? አሁንም ወደምሻለኝ ምሪኝ።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 ሲገቡና ሲወጡም ሽታው እንዳያስጨንቀን ይህን ምስኪን አስወግዱልን ይላሉ። ወጪትና ድስትም አጥበው በላዩ ይደፉበታል። ውሾችም እንዲናከሱበትና እንዲበሉት የስጋ ትርፍራፊ ይጥሉበታል። ውሾች ግን ቁስሉን ይልሱት ነበር። እንደዚህም አብዝተው አሰቃዩት። ከዚህም በኋላ ወደ እግዚአብሔር እንዲህ ብሎ ለመነ። ጌታዬ ኢየሱስ ክርስቶስ ሆይ ለአባቴና ለእናቴ ባሮች በደል እንዳይሆንባቸው ወደ አንተ ውሰደኝ። በዚያንም ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህም በኋላ ገድሉን ከመጀመሪያው እስከ መጨረሻው ጻፈ። በእጁም ጨብጧት አረፈ። በእሁድ ቀንም ህዝቡ ሁሉና ካህናቱ ከሊቀ ጳጳሳቱ ጋር በቅዳሴ ጊዜ በቤተ ክርስቲያን ውስጥ ሳሉ የእግዚአብሔርን ሰው በንጉሥ ቴዎዶስዮስ ቤት ፈልጉት የሚል ቃል ከሰማይ ሰሙ። በዚያን ጊዜ ሄደው ባረፈበት ቦታ አገኙት። በእጁም ውስጥ የተጨበጠ ክርታስን አዩ። ሊወስዷትም ሽተው መውሰድ ተሳናቸው። በአንድነትም በጸለዩ ጊዜ እጁ ተፈታ ወስደው አነበቧት። አባትና እናቶም ልጃቸው እንደሆነ አወቁ። ታላቅ ጩኸትም ሆነ መሬር ልቅሶንም አለቀሱ። አክብረውም ቀበሩት። መቃብሩም በሽተኞችን ሁሉ በመፈወስ ድንቆች የሆኑ ብዙ ተአምራትን የሚያደርግ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለገብረ ክርስቶስ እንተ አንደ አባሎም በዴድ አቡሁ አክልብት እስከ ነልሃሱ ቁስሎ አይረፈ ዮም ለእግዚአብሔር ከመሳሎም እምድ አግብርት ተኮንኖ ወእምድ አይማት ተጽሎ እምድረ ፈጸመ ወሰለጠ ገድሎ በዚችም ቀን የታላቁና የከበረው አባታችን አረጋዊ ዘሚካኤል የሚባለው መታሰቢያው ነው። ይህም ቅዱስ ከእርሱ ጋር ዘጠኝ የሆኑትን ቅዱሳን የእግዚአብሔር አገልጋዮችን ወደ ኢትዮጵያ ሀገር እስከ ደረሳቸው ድረስ በመንገድ የመራቸው እርሱ ነው። እርሱም የዘንዶ ጅራት በመያዝ ከደብረ ዳሞ ተራራ ላይ ወጣ። በዚያም ፍጹም የሆነ ተጋድሎውን ፈጸመ። ክብር ይግባውና ከጌታችን ኢየሱስ ክርስቶስም ስሙን ለሚጠራ መታሰቢያውንም ለሚያደርግ ቃል ኪዳን ተቀበለ። ከመምህሩ ከአባ ጳኩሚስ ዘንድ እንደተማረ ለልጆቹ መነኮሳት ሥርዓተ ማህበርን ሰራላቸው። ከዚህም በኋላ በእግዚአብሔር ቸርነት እንደ ሄኖክና እንደ ኤልያስ ከሞት ገጽ ተሰወረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለዘ ሚካኤል ዘተሰሜ አረጋዊ ስመ ሁረቱ በጥበብ ወፍናዊሁ ልባዌ